ሰላም፣ ይህ ፕሌን ሪፖርትስ ነው። በዚህ ቻናል ትክክለኛና እውነተኛ የሆነ የዜና ምንጭ እናቀርባለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እኔ ብሌን ነኝ። አብራችን ቆዩ። ዛሬ ከሳምንቱ ዋና ዋና ዜናዎች ጋር መተናል። በቅድሚያም የኢትዮጵያ አየር መንገድ ሃያ አንደኛውን ኤርባስ ኤ350 አውሮፕላን በዚሁ ሳምንት ተረክቧል። አየር መንገዱ ኤርባስ ኤ350 አውሮፕላን መረከቡ ለመንገደኞች የሚሰጠውን ዘመናዊና ምቹ አገልግሎት በተሻለ መንገድ የሚያጠናክር እንደሆነ ገልጿል። እንዲሁም የኢትዮጵያ አየር መንገድ በአቪሽን ኢንዱስትሪ ያለውን የመሪነት ሚና የሚያስቀጥል እንደሆነ አስታውቋል። በመቀጠልም የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና የቻይና አቻቸው ሺቺንፒንግ በደቡብ ኮሪያ በተለያዩ ጉዳዮች ላይ ተወያይተዋል። በውይይታቸው በተለያዩ ጉዳዮች ላይ በትብብር መስራት የሚቻልባቸው ሁኔታዎች እና በጋራ ተጠቃሚነት ላይ በትኩረት መክረዋል። ፕሬዚዳንት ትራምፕ ጉዳዩን አስመልክተው በሰጡት ማብራሪያ ከቻይና አቻቸው ሺቺንፒንግ ጋር ባደረጉት ውይይት አስደናቂ እንደነበር ተናግረዋል። በሁሉም ጉዳዮች በሚባል ደረጃ ስምምነት ላይ መድረሱን ጠቁመው ይህም የሁለቱ ሀያላን ሀገራት ሁለንተናዊ ትብብርን ይበልጥ የሚያጠናክር ነው ብለዋል። በስምምነቱ መሰረት በቻይና ሸቀጦች ላይ ጥላው የነበረውን ቀረጥ ከሀምሳ ሰባት በመቶ ወደ አርባ ሰባት በመቶ እንደምትቀንስ ነው ያስረዱት። ሀገሪቱ በቅርቡ የንግድ ስምምነት የሚፈራረሙ ሲሆኑ ስምምነቱም ሁለቱ ወገኖች በኢኮኖሚ ዘርፍ የገቡበትን ውጥረት እንደሚያረግበው ይጠበቃል። ፕሬዚዳንት ሺጂንፒንግ በበኩላቸው ቻይናና አሜሪካ በተለያዩ ዘርፎች በትብብር መስራት አጋርነታቸውና ወንድማማችነታቸውን ይበልጥ ማጠናከር አለባቸው። በመጨረሻም ኢትዮጵያ የቀይ ባህር እንድታጣ ያደረገውን ውሳኔ ማን ወሰነ ብሎ መጠየቅ ተገቢ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የሕልውናዋ ጉዳይ የሆነውን ቀይ ባህር እንድታጣ ያደረገውን ውሳኔ ማን ወሰነ የሚለውን ወሳኝ ጥያቄ ማቅረብ ተገቢ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ ቀይ ባህርን በተመለከተ በሰጡት ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልካ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን፣ ይህ በተረጋጋ መንገድ ማየት ያስፈልጋል ብለዋል። የኢትዮጵያ ቀይ ባህር ማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም። ይህን የሚያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው ሲሉም አክለዋል። ኢትዮጵያ ተዘግቶባት መኖር እንደማትችል ገልጸው ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጣናው ልማት ምንጭ ትሆናለች ብለዋል።